ይች ምህረት አንድ ጊዜ ይች ልጅ አጥቢያት ምህረት እናት የኔውድ ሚስትየው እባክሽን አንድ ጊዜ አጥቢያት ምህረት እኔ እኮ ስራ ስለያዝኩ ነው መታቀፍ ነው የፈለገችው እቀፋት አስቸኳይ ስራ አለብኝ እያልኩሽ ድምጿ እራሱ ይረብሻል ምን አለበት ብታግዥ ብታግዥ ብታግዥ እቺ ነፍስ ያላወቀች ህፃን አቅፌ በክራይ ቤት ኩርምት ብዬ የምኖረው ማንን ለማገዝ ይመስላል? እሺ አሁን ይኸውልሽ፣ ወደ ሌላ ንግግር እንዳንገባ ልጅቷን ያዣት። የምጽፈው ሶስት ሰዓት ላይ ለማቀርበው ፕሬዘንቴሽን የምዘጋጅበትን ነው። ከአንተ ፕሬዘንቴሽን እኔ ምን ጠብ ብሎልኝ አውቅ ንገርኝ። እስ እስከ መቼኑ ነው ያንተን ያልተጨበጠ ተስፋ ይዤ የምቀመጠው? ጥቂት ጊዜ ብቻ፣ አንድ ሁለት ቦታ ሞክርና ካልተሳካ ጓዛችን እንጠቅልለን አሜሪካ እንገባል። ምን ያህል ልጠብቅ እስከ መቼ ልታገስ? አይልም። ለአንድ ወር ብቻ። አንተ ገና ብዙ ያልገባህ ነገር አለ። ተኝታል እስክትነቃ እኔ ቁጭ ብዬ አንተን አይን አይንህን ማየት ሰለቸኝ። በጣም ነው የመረረ። አውቃለሁ። ከአስር ዓመት በላይ አገባሻለሁ ያልኩትን ቃል አምነሽ እስካሁን ጠብቀሽ እኝል። አሁን አንድ ወር ብትታገሽ ምን ትሆኛለሽ? ልጅቷን ረብናት እቃፋት ብያለ። አንቺ ምን ስራ ይዘሻል? ቁጭ ብዬ አንተን ማየት ብቻ ነው አሉ። ምን ሆነሻል? አመረርኩ። ካመረርሽ ምን ቆይተሻል? ዛሬ በጠዋቱ ያዝሽኝ ብዬ ነው። ምን ሆና ነው እንደዚህ የምታለቅሰው? ቀፍና ጠይቃ አመት ያልሞላት ነው። በእናትህ ተወኝ። እንዴ ተው ደግሞ ከማን ጋር እየደመ አንተም ልጅ ነው ምነው ጡት በኖረኝና፣ አባሳየው። ልጅ የሚያድገው በጡት ብቻ ነው? በጣም እየረበሸኝ ነው። እኔንም ሊያሳብድ ነው። ቀምሰ ምር ልብሷን እየቀየርኩላት ነው እኮ። ብርድ አስመትተሃት ነዋ። አይመስለኝም። ብርድ እንደዚህ ያደርግ ይሆን እንዴ? እንግዲው ሽንቷ እየቆጠቆጣ ይሆናላ። ራቁቷ። እናት እያልኳት ቁታጥቧታ። ታዲያ ጠባች? አሁን ጠብታለች። ለመሆኑ እናቷ እያለች ነው እንዴ? እንዲ ስስትን ዝም የምትለው? ተኝቻለሁ። አታናገር። ተኝታ ነው ማማ ጥፏ ምክንያት ነው የተኛችው። እውነታቸው ነው። በጤናሽ ልጅሽ እንዲህ እያለቀሰች ዝማት። እናቷ ትንሽ ያማታል። እማማጥፏ አመማት። በጣም ነካ ያደርጋታል። ማለቴ ጤና የላትም። አፈር በሆንኩት ልጄን ምን ያገኛት ዛሬስ? የሚለቁኝ አይነት አይደለም። ቆይ ዳማ ከሴ ምናምን አመጣላት አለሁ። እስቲ ቆይ። በቃ እሱ ጥሩ ነው፣ ይሂዱና ከሴውን ያምጡላት። ከሴ አላልኩ ዳማ ከሴ ነው ያልኩት። ግድ የለም በቃ የተገኘውን ቅጠል ያምጡላት። ልጅቷስ ታዲያ እሷ ምንም ቅጠል አያስፈልጋትም። እንደው ኧረ እባክህ ለቅሷን ነው እምልህ። ምናልባት እኮ ሆዷን እየቆረጣት ይሆናል። እሷ ቀብጣ ነው ዝም ማለቱ አይቀርም። ምኑ ነው እውቃ ትቀብጣለች። እስኪ ግንባሯ እንዳብሳት። እንደው ትኩሳት አላት ይሆን? ኧረ የላትም እንጥሏ ወርዶስ እንደሆን እስኪ ሌላ ከፋታ፣ ባሩ ከፋት። በቀደም ለእናቷ ይሄ ነገር ጥሩ አይደለም ሊቆረጥ ሁላል አልሰማለች። እኔ ብዙ ልጅ አሳድጌ አውቃለሁ፣ እንደዚህች እንጥሎ የረዘመ ልጅ አላየሁም ብላ አልሰማ ብላ ይኸው ሕፃኗ ጠዋት ማታ በለቅሶ ስትሰነጠቅ ትውላለች። እኔ ልጅ አለቃቀሱን አይቼ ነው የማውቀው አልኩ። እሺ እማማ ጥፎ ወርቅ፣ እሺ እንጥሎ ይቆረጥ። ኧረ ሂዱ ማለት ነው። ለመሆኑ ምን ትበላለች ሕፃኗ? ደግ ደግ። እንግዲህ ቆይ ቆይ፣ እናቷ ከታመነች ሰርቼ እንዳመጣላት። እግዚአብሔር ይስጥልን። ማማጥፌ ገና ምግብ እኮ አልጀመረችም። ምግብ አልጀመረችም? ስንት ወሯ ነው? ስምንት ወሯ ነው። ገና ናት። ዘጠኝ። በስምንት ወሩ ምግብ ያልጀመረ ምኑን ጤና ይሆናል? እሺ በቃ ትጀምራለች። ስራ ይዣለሁ። ስራ ስራ ካለብህማ ስራ እናቷም ከታመመች ልጅቷን ለሚስጥ ጎረቤት ታዲያ ለመቼ ነው ይችም የእግዜር ፍጡር እንዲህ ስታለቅስ ዝም ማለት ጥሩ አይደለም ሌሎቹን ጎረቤቶችም እንቅልፍ መንሳት ነው እሺ ልብሷን አልብሼ አመጣላታለሁ አምጣት አምጣት እዚህ በር ላይ ቆሻሻ ትጣሉ ብላል ሰማላችሁ አይደለም መጣው መጣው ማማ ልጅቷን ይዤ ስመጣ እንነጋገራለን ድሮስ ቆሻሻን የሚያክል ነገር በራፌ ላይ ወርውራችሁ መች እንዲህ በቀላሉ እንላቀቃለን? ተከራያችሁት እንጂ ገዛችሁት መሰላችሁ? ቤቴን ስታወድሙት ዝም ብዬ ማያችሁ ማነ? ባህሩ ባህሩ፣ ብቅ በል አንዴ። ይሄንን ቆሻሻ ማን ነው እዚህ የጣለው? እንዲህ ናትና ጥፎርቅ። አንተ ባህሩ ሰፈሩን እንደዚህ ቆሻሻ ባህር ካስመሰልከው በኋላ በርህን ቀርጥመህ የምትተኛው ማን እንዲጠርግልህ ነው? እግዚአብሔር ባህር እኮ የለም፣ በጠዋት ነው የወጣው። እኛውንን ያለ ነው። እንግዲህ በነገር ላይ አንገበግቡ። ምን አለበት በእንደዚህ አይነት ቀን እንኳን የሚናገሩበት ምክንያት ባትሰጫቸው? አንቺ ነሽ በራፉ ላይ ቆሻሻ የደፋሽ። በሌሳቸው ሰው ደግሞ አንተም እንዳትጀምረኝ። መቀበል አይፈልጉም እንጂ የራሳቸው ውሻ ነው፣ ሌሊት የቆሻሻው ማዳበሪያ እየጎተተ ግቢው ላይ እንደ ፈንዲሻ የሚበትነው። በሌሊት እየተነሳው ግቢ የምጠርገው ወድጄ እንዳይመስልሽ እሳቸውን አፈርቼ ነው። እርሜን ዛሬ ተኝቼ ባረፍድ አይደለም እንዴ? በቁጣ ወደ እናንተ ይዞሩት፣ አየልኝ አይደል? ግን እነማንን ችዬ እንደምን በልሽ? ልጅቷን አናቀብለ። አሁን በኢትዮጵያ ሰዓት አቆጣጠር ከጠዋቱ አንድ ሰዓት ሆነ። አንድ ሰዓት ገና ትራንስፖርት አለ። በዛ ላይ የሚሄድበት መስሪያ ቤት አላውቀው ገና ተፈልጎ። ምን አይነት ቀን ኝ ብለኝ። ጠቢቡ ነኝ፣ እንደምን አደርሽ? ደህና ነኝ። ምን ነው እረፍዷልኩ? ለምን ሱቅ አልከፈትሽ? የኔ ወንድም ተቆጣጠር ብሎ የቀጠረው ሁሉ እንዴ! በፈለግኩት ሰዓት ከፍቼ ባሰኘኝ ሰዓት ብዘጋው አንተ ምን አገባ? ምንም አያገባኝም እኮ በቃ ሂዷ። መስኮቱ ዝግ ከሆነ ሱቁ አልተከፈተ ማለት መሆኑ አይገባህም? እዚህ ሰፈር ያለኛው ሱቅ አላየህም እንዴ? ደንበኛ አያያዛችሁ ጥሩ ባይሆንም፣ እናንተ ያላችሁን ዕቃ ሌላ ሱቅ ለማግኘት አስቸጋሪ ነው። ወድጅ አይደለም አትቀልድ፣ ባክ ገና ቁርሴን አልበላሁም። ከአንድ ሰዓት በኋላ ተመለስ። አረ ተሰልፈናል። ምን ቆይ፣ ማሙሽ ሊከፈት ነው። ትንሽ ታገሳ። አየሽ፣ ያ ሁሉ ጊዜ የመጣ ሲጋራ የሚገዛሽ ልጅ ተስፋ ቆርጦ ወደ ላይ ሱቅ ሄደ። እግዚአብሔር የከፈተውን ጉሮሮ ሳይዘጋው አያድርም ሲባል አልሰማህም? ለእኔ ያለው እንጀራ የሻግት ይሆናል እንጂ ማንም አይበላውም። ብዙ ሰው ከጠዋት ጀምሮ መጥቷል። ሱቁ በመዘጋቱ ብቻ ትኩስ እንጀራ አምልጦሻል። ወሬኛ አትከፍጪም። ምን አገባ። እሱማ ምን ያገባኛል? እንትን ፈልጌ ነው። እሺ። ምን የተለመደውን። ተለመደው እ ለሀምሳ ሳንቲም ብዬማ አልከፍትም። የለም፣ በእናት አፌ መገንጠሉ ነው። ሌላ ቦታ ይደግዛ። በእናት ለሀምሳ ሳንቲም ማስቲካ ብዬ ታክሲ ተሳፍሬ ሊሄድ። እዚህ ሰፈር በቅርቡ ሱቅ ስለሌለ እንጂ ማንም አይለማመጥሽም ነበር። እሺ፣ እኔ ምለው ትናንት ማታ አይደለም እንዴ አንድ ፓኬት ማስቲካ የገዛኸው እየቆረጥ እየቆጠብ አትበላም ነበር? የምን በጠዋት የሰውን እንቅልፍ መንሳት ነው? እራስሽ በቀን አንድ ፓኬት ሲጋራ ከማጨስ አንድ ፓኬት ማስቲካ መጨረስ ይሻላል ትየለም? ደግሞ እንጂ ምን አገባሽ? ነጋዴ ነሽ፣ የተጠየቅሽውን በደስታ ማቅረብ ነው ያለብሽ እንጂ ከሚነ ጨረሳችሁት እየቆረጣችሁ አትበሉም ወይ እያልሽ እንድታፋጥቂ ማን ስልጣን ሰጠሽ? እሱማ ማን ስልጣን ይሰጠኛል? ቤተሰቦች ምንገስቶ ነበር እያሉ ሳልፈልግ የስቁን ሂሳብ ከሚያወራርዱ ብዬ ነው እንጂ ምን አገባቸው፣ ምንስ ብገዛ። እና ሲጋራ አትሽጭለት የሚለው ትእዛዝ ከየት የመጣ መሰለ ታዲያ? እሱ እነሱ አዘዙም አላዘዙም ለማቆም ስለወሰንኩ ነው። አንተ ምን ጎደለብኝ ብለህ ሲጋራ ታቆማለህ? አንተ ለራስህ አትረባ አትለማ ውጭ ያሉት እህቶች እየሰሩ በሚልኩል ዶላር ያለ ሀሳብ ብለ ጠጣ ጭስ እንጂ ምን ጎደለብኝ ብለ ሲጃራ ትተዋለ። ምን እንደሚጎልብኝ ማ ታውቂያለሽ? ለአንቺ ስል ማጭስ እንደቶኩ ማሳምረች ታውቂያለሽ። ወሬኛ ከዚህ ዞር ስትል። እንኳን ሲጃራ ማጨስ የትንባሆ ሰብል ብታለማ ሴት አይሃለሁ። እስንም ማሳምረች ታውቂያለሽ። ለእርሻ የሚሆን ጉልበትን ሞራልም የለኝም። ሰው ሱቅ በር ላይ ተጎልተው ለመዋል ግን አቅማለሁ። ማንም ሰው ያለ ምክንያት ምንም አያድርግ። ሱሬ ከመቀመጫ የማለቅ የሚያቆመው ያንችን እሽታ ሳገኝ ብቻ ነው። ምን ሐሳብ አለብህ አልኩህ። እህቶችህ ከሰንዴ ማርኬት የጅንስ አይነት ይልኩልሃል። ሱሪ ቢያልቅ አንተን ምን ያሳስበሃል? ገንዘብ አላወጣህበት። እንደፈለግሽ ተናገር፣ እንደፈለግሽ እኔ። እንደውም የወደድኩት ይሄን ሙጪ ምላስሽን ሳይሆን አይቀርም። አንድ ቀን እኔም መሳደብ ብታቆሚ እንደ ሲጋራው ምትክ የምፈልግብሽ ይመስለኛል። ምን ምን ስታይ ስራ ፈት አውደላይ ይመስላል። የማንንም ስራ አጥቦ ዘኔ ፍቅር ጥያቄ የምቀበል? ሱቁ ተከፈተ ማለት ነው። እንደሱ ከፈት አድርጊውና የዕለቱን የስድብ ስራሽን እንጀምር። እስቲ አንድ ስድብ የእኔ ደሞ ልንገርሽ። ማንም ሰው የማይወደውን ሰው እንዲህ ጥንብርኩሱን ላይ ያወጣ። አይ ስለምታናድደኝ ነው። ለምን አናድድሽ? ምንሽ ነው? በየትኛው የሱቅሽ ደንበኛ ላይ እንዲህ ትንጨረጨረለሽ? እንዳንተ ስራ ፈት አቃጣይ ባይኖርስ ፍቅር ሲይዝ ወይ በንዴት ወይ በአዜኔታ ነው ይባላል። ለእኔ ያለሽ ፍቅር ነው እንደሚያነድድልሽ እንደምትፈልጊ እንደሆንልሽ እያረምሽ ነው ብዬ የተዋዋል አይከፋኝም። ለምሳሌ ሲጋራ ላንቺስ ስልትቻለሁ። አሁን ደግሞ ምን ልተውልሽ? ልብስ ልተውልሽ? መብላት ልተውልሽ? መራመር ላቆምልሽ? መተንፈስ ላቆምልሽ? ምን ልተውልሽ? ውልቅልቅልቅልቅ ልበጭ ራቁት የለሁን ላንቺ ስል፣ ብቁ አፍቃሪ የምሆነው መቼ ነው ላንቺ ይሄንን ማስቲካ ይዘ ከፊት ስትጠፋ ይሄንን አልፈልግም። ለማዲን ተጣለሽ ያውል ኡፍ። ቢያንስ ይሄንን እስክትጨርስ ነው። አንድ ብቻ ነው የምፈልገው። ለአንድ ብቻ የሚሆን ሳንቲም ነው። እሱን ሳትጨርስ ግን ወደዚህ ዝር እንዳት ብሌን ተቀበይ። አንዴ ለሂሳብ ቢጎልብሽ አንቺ ማን ይሞላልሻል? እሺ በቃ በኋላ ታምጣለሽ። አንቺ ማን አለሽ? ለአንቺ በኋላ ተመልሼ እወጣ። ወይኔ ጉዴ ዛሬ እንዴ እሺ። ለምንድነው የምትቀመጠው? ሂድልኝ፣ በእናትህ ጠቢቡ እና ማስቲካውን የት ሆኜ ብላለች? እቤት ሄደሀት በላት። እንዴ እቤቴ የምበላው አጣው ማስቲካ የምበላው? እሺ ወይ ካድርግ ሀገር ከተማ እየጎበኛ አጣጥሞ፣ ወይ ደግሞ እዛ ጋ በቃ ረቅ ብለህ ቆመሀል። ላምጣው ቆሞ መብላት ነው እስቲ አንድ ጊዜ ቴኛ ሊቅበት ቢያንስ አምስት ሰዓት እኮ ነው ብቀምጥ ጠቢው በእናትህ በእናትህ ገበያ አትዝጋብኝ አንተ እዚህ ጋር ስትቆም ሰዎች የረበሹን እየመሰላቸው መግዛቱን እንደሚተዉት አታውቅም ሶርበል ቱ ሰው ነው ደግሞ ሰው ላለመረበሽ ብሎ መግዛቱን የሚተው እንዲሁም የሚገዛ ነገር ሳይኖራቸው ምን እንደምናወራ ለመስማት ነው 80 ፐርሰንት የሚሆነው ሰው የሚመጣው ገበያ እየጠራውልሽ ነው ቢገባል ወሬኛ ወሬማ አንደኛ ነው። ማስቲካህን እያላመጥክ ሱቁን ጠብቅሽ፣ ቁርሴን በልቼ ልምጣ። ታምኛለሽ ማለት ነው? ለምን እቃ ቢጠፋ፣ አንዲት ነገር ብትጎድል፣ አካልህን ነው የማጎድልልህ። የማን ሱቅ መሰለ ከጥፎ ወርቅ ቤት ስንጥር ጠፍታ በሰላም የምትኖር መሰለ ማዘንሻ አትሰማም ስትጣለ ቆሻሻ ጣላችሁ ብላ ቅድም የጀመረች ምክር ከስድብ እየቀላቀለች ትጮሃለች። አንቺ ትራንስፈረስ በይ ወይ በይ ወደ እኔ ነው።

አዝለዋት ሄደዋል ምንቲ ምን አለበት ምን ትሆናለች ብለሽ ነው እማዬ እኮ የዚህን ሰፈር ልጆች ሁሉ አዝላ ያሳደገች የመንደሩ እናት ናት ምን አለ ቢነግሩኝ በእናትሽ አሞሻል ብላ ነው ምኑ ነው ያሳሰበሽ አንቺ አባቷ ከመጣ ይገለኛል? ሆን ብዬ ካጠገቤ ላርቃት በሚሄደው የተስማማው ነው የሚመስለው እራሱ አይደለም እንደ አምጥቶ የሰጣት ደግሞ ቢሆንስ እማዬ ምን ታደርጋታለች ያላየችውን ምግብ አብልታ ና አጥባት ስለያዘችለት ሊያዘችለት ነው። አልገባሽም? ጠዋት በሷ ምክንያት ያልተስማማንበት ጉዳይ ስለነበር ይህን ስበብ አድርጎ ይጣላኛል። ምንድን ነው ግን ምሕረት ጠዋት ማታ የሚያጨቃጭቃችሁ? ዝም ብሎ ነው ባክሽ፣ ይቀናል። እንድ በማን ይቀናል? እኔ እንደሆነ ከቤት አልወጣ በልጅ አስሮኝ የት ትወጣለች ብሎ ይቀናል ብለሽ ነው? እኔ መቼም እንዳንዳንዶቹ ወንዶች የተለየ ሱስም ክፏምልም መልም አላየሁበትም። ውጭ ኖሮ የመጣ ሲሆን ልጅ ጥቅሙ ይሄ ነው። መቼም በሰለጠነ ሀገር ከሰለጠኑ ስቦች ጋር ኖሮ ያልሰለጠነ ባል ሊሆን አይችልም። ችግሩ እሱ ነው ጣየሽ ሀይሉ ረጅም ዓመት አሜሪካ ከተቀመጠ በኋላ እዚህ ሀገሬ ላይ ደግሞ ለስራ ብሎ ነበር የመጣው። ኢንቨስተር ነው በኛ። ኢንቨስተር ጥሩ ነዋ ታዲያ። እኔ እኮ ሳምሶናይት እያዘ ሲወጣና ሲገባ ይገርመኝ ነበር። ከውጭ የመጡ ሰዎች የያዙትን ለሰው አሸክመው በቁምጣና በቲሸርት ሲዝናኑን የማውቀው ነኝ። እዚህ ሀገር ላይ ቢሰራ አዋጭ ይሆናል ብሎ ያሰበውን ስራ ሀሳብ ይዞ ነው የመጣው። እና ምን እያደረገ ነው አሁን? በገንዘብና በቴክኒክ ይሁን የሚያግዘው ሰው ማለት ባለሀብት ነገር ይፈልጋል። ገንዘብ ሳይዝ ነው እንደ ይመጣው ለዚህ ስራ የሚሆነው ብር አንቺ እንደምታስቢው ትንሽና በሻንጣ ጠልጠል ተደርጎ የሚመጣ አይደለም። መቼም ለመነሻ የሚሆን ገንዘብ አያጣም። እንደምታስቢው አይደለም፣ እንዳልኩሽ። እሱ አሁን ያለው ካፒታል ሊያሰራኝ ይችላል ብሎ ያሰበው ሐሳቡ ብቻ ነው። እንዴ ምህረት፣ ሐሳብ ማ ሁሉም ሰው እኮ አለው። ሐሳቡን ወደ ገንዘብ ሊለውጥበት የሚችልበት መነሻ ገንዘብ ሰራ ሰራ አድርጎ ካልመጣ ምን ዋጋ አለው ብለሽ ነው። እግዚአብሔር እንግዲህ። ብዙ ይቆያል እንዴ እዚህ? እሱ ምን የማላወቅኩ። አብራችሁ አይደለም የምትሄዱት? ገና ከዚህ ሄዶ የክብሻ ወረቀት ልኮ ብቻ ፕሮሰሱ መቼ እንደሆነ ከዚህ በፊት እሱ ጋር ሄደሽ አታውቂም አልሄድኩም ገና ወደፊት እያሰብን ነው ቤቢሹን እዚህ ሀገር ነው የወለድ ጓት እንዳትይኝ ብቻ እዚህ ነው የወለድ ጓት እዚህ ሀገር አዎ እዚህ ሀገር እዚህ ሽሮ ሜዳ አካባቢ ለመሆኑ ሀይሉ አሜሪካ ስንት አመት ኖሯል ከአስር ዓመት በላይ ቤቢሹ የተረገዘችው ሀይሉ ለሚሌኒየም ወደ ሀገሩ የመጣ ጊዜ ነው እና እርጉዝ መሆንሽን ሲያውቅ ለምን አልወሰደሽም አሜሪካ መውለድ ምን ማለት እንደሆነ አያውቅም ያለ ልፋት ዜግነት ተገኘ ማለት እኮ ነው። እስኪ በእናትሽ ተይኝ፣ በጣም ተሞኛችሁ። እኔ እኮ ሳያችሁ ረጅም አመት በትዳር የቆያችሁ ነበር የምትመስሉኝ። በአድ ላይ ነው እንጂ እኔና ሀይሉ የፍቅር ግንኙነት የጀመርነው እሱ አሜሪካ ከመሄዱ በፊት ነበር። ወይ እሱ መጥቶ ወይኔ ሄጄ ተጋብተን እንኖራለን ብለን ስለምናስብ ያን ያህል አመት በታማኝነት ጠብቀዋል። ይኸው እሱ እዚህ መጥቶ ተጋባችሁ አይደል? የጠበቅኩት ሲሄድ የላኩት ኃይሉ ተመልሶ ይመጣል ብዬ አይደለም ሳይለወጥ እንደነበረ የግልሽ ማድረግሽ ታዲያ አያስደስትሽም ሲሄድ ባዶኪሱ ሲመጣ ባዶኪሱ እንዴ የባዶኪስ የባዶኪስ በድህነት የዚህ በወልድ ኖሮ ይህን ወይ 10 ወይ 15 አመት ልጅ ኖሮኝ ነበር ይኸውልሽ ልጅ ይሄ ይሄ ነው ራሴ ነው የሚያሳምመኝ ምህረት አለማበድሽም አንቺ ሆነሽ አዎ እኔ ሆኜ ነው ብቻ መጸለይ ነው እጸለያለሁ እኮ እውነት እኔም እንደ ሰው የሚሰማ ፈጣሪ ካለኝ አንድ ቀን ይሰማኛል። አሜሪካንን ሳያሳይ እንዳይገለኝ ወይ እንዳያሳብደኝ እጸልያለሁ። ስማ እንጂ፣ አይሉ አቤት፣ እያናገርኩ እኮ ነው። ምን አድርግ ነው የምትይ ምህረት? የሄድክበት ተሳካልህ ወይ? አንተን አይደለም እንዴ የማናግረው? ምን አሉ? ሌላ ስራ፣ ሌላ ሀሳብ፣ ሌላ ጊዜ የሚፈልግ ሌላ ሌላ ሌላ ፕሮፖዛሉን አቀረብ ወረቀት ላይ የሰራሁትን ዲዛይንም አሳይቻችኋለሁ እና አልወደዱትም፣ አላመኑበትም፣ ምንም ወደ ተግባር ለመለወጥ መቻሉ። ይሄ የአልጋ ምርት ቢመረት ሰው ሊገዛው እንደሚችል እርግጠኛ መሆን አልቻሉም። በምን አወቁ? መሸጥ አለመቻሉ። እንግዲህ ገንዘቡን የሚያወጡት እነሱ ናቸው። ምን ታደርጊዋለሽ ሀሳቡ ያለው እኔ ጋር ነው እርግጠኛ የሆንኩትም እኔ ብቻ ይሄ አልጋ በአልጋ ፕሮጀክት ኢትዮጵያ ውስጥ ቢሰራ ብዙ ጥቅም እንዳለው አዲስ የፈጠራ ስራ መሆኑን ጭምር እንዴት አልተረዱም? እኔንም ግራ አይገባኝ እሱ በትክክል ምን እንዳሉ ነገር ፕሮጀክቱን ተቀብለውታል አልተቀበሉትም እኔ ለመጀመሪያ ጊዜ አልጋ በአልጋ ፕሮጀክትን ለሰው ሳስረዳ ለምን እንደሆነ አይገባኝም ይስቃሉ ከዛ ለምን የፈጠራ ባለቤትነት ማረጋገጫ አታወጣም ይሉኛል። ኮፒራይት የሚባል ነገር አለ አሉ። እዚህ ሀገር የተነፈስከ ሁሉ ይሰረቃል አሉኝ። ምንም አልገባኝም። ፓተንት ራይት የት እንደሚሰጥ ልንጠቁም እንችላለን ብለው ስልክ ቁጥርም አድራሻም ሰጡኝ። ምናልባት የባለቤትነት ማረጋገጫ ካለ ሊሰሩት ሊከፍሉ ይችላሆናል። አይ ለተወሰነ ጊዜ ካጠገባቸው ዞር እንድልላቸው ሳይሆን አይቀርም። ይሄ ሂደት ምን ያህል ጊዜ እንደሚወስድስ፣ በምን አውቃለሁ? እዚሁ ቀልጠን መቅረታችን እኮ ነው። ዲና፣ ምንድን ነው የሚሻለው? አንድ ድል እንስጥህና የምርቱን ውጤታማ የመሆን አቅም አሳየን ብለውኛል። ምን ማለት ነው? እነሱ ማርኬት አሳስመንት ነው ያሉት። አንድ ምርት ከማምረትች በፊት በገበያ ያለውን ተፈላጊነት የምታጠኝበት የቅድሚያ ስራ ነገር ነው። እና ቤት ከቤት እየዞርክ አልጋ ቢመረትላችሁ ትገዛላችሁ እያልክ ጠይቅ ነው። ለምን አልጠይቅም? ድፍን አዲስ አበባን እኮ መዞር ላይ ጠበቅብኝ ይችላል። ለማሳያል ከጎረቤቶቻችን መጀመር ይችላል። እኔ ይሄን ቁጭ ብዬ ላይ ያለኝ አማራጭ ግን ይሄ ብቻ ነው። የዚህ ነገር ማብቂያን ናፈቀኝ። ምንም ነገር አልጋ በአልጋ የሆነ የለም። ያንተ አልጋ በአልጋ ፕሮጀክት ምንም እውን የሚሆን አይደለም። እውን ይሆናል። መቼ? ነብይ አይደለም እኔ፣ እሱም በምን አውቃለሁ። ብቻ አንድ ቀን ይሄ ፈጠራ እውቅናና ተፈላጊነት ያገኛል። ያኔ እኔ በህይወት ባልኖርም እንኳን ስሜ ከመቃብር በላይ ይውላል። ያ ከመሆኑ በፊት ግን ሁላችንም ተያይዘን መቃብር እንዳንኖር። ድዳ፣ እባክሽን፣ የውጭው ሳያንሰኝ አንቺም ተስፋ የሚያስቆርጥ ንግግር አትናገሪ። እኔ ገና ተስፋ አልቆረጥኩም ተስፋ አልቆርጥምም። አንድ ብር ብትኖረኝ በዛች አንድ ብር አውቶቡስ ተሳፍሬ ለሀገር ያሰብኩትን አዲስ የአልጋ ሀሳብ ተቀብሎ ሊያመርትልኝ የሚፈልግ ሰው ፍለጋ እሄድባታለሁ። አታስቢ የያሰብኩት አልጋ ተሰርቶ ሳናይ ሞት አይቀድምም። ግን ያው እስከዛ በትግስት መጠበቅ አለብን። እድሜም በሙሉ በጥበቅ አንድ ገፋ ማን የፈረደብኝ? ብዙ በጠበቅሽ ቁጥር አንቺ ለእኔ ያለሽን ፍቅር ጽናት ነው የሚያረጋግጥልኝ። ትንሽ ጊዜ ብቻ ታግሽ። ራስ ምታቴ ሊነሳብኝ ነው። ስለዚህ ጉዳይ በአሰብኩ ቁጥር ጭው ነው የሚልብኝ። ግን ቤቱ ምን ነው ጭር አለ? ቤቢሹን እስካሁን አላመጣሽ? እማማ ጥፎር ቃዝሏት የዕድር ስብሰባ አለ ብለው ሄደዋል። ሴትዮ እንደፎከሩት እንጥሏን ያስቆርጧት ይሆን እንዴ? እንዴት ያለ ወላጆቿ ፈቃድ እንኳን እንጥሏን አንድ ዘለላ ጸጉር ከላዋ ላይ መንቀል አይችሉ። ድምጿ ግን እየተሰማኝ ነው ልበል። ጠዋት በቆሻሻ ተናግረውኝ ተናድጄ ስለመለስኩላቸው በእኔ ያደርጉት ይሆናል እኮ። እኔ ይህን ሴትዮ አላምን ነችው። ኧረ እያለቀሰች ነው እንጥሏል ቤቢሹ ወይኔ ልጄ። ምን አለ አርፍ፣ ያንቺንም ስጠብቅ ብል ቤቢሹ ዝም ብለ አደርዛ። አሁን የተበደለች አትመስልም። የቤቷ በርጋ ስትደርስ ላንቃዋን የምታላቀቅብኝ ባጎረስኩት ጣቴን ተነከስኩ አሉ።